አሰላሙ አሌይኩም ረህመቱላ ወበረከቱ ውድና እየተከበራችሁ የቻናል የተከታታዮች እንደናላችሁ እንግዲህ በሀሴት ሚዲያ በአዲስ ቻናል መተናል ላይክ፣ እንዲሁም ሰብስክራይብ በማድረግ አብራችሁ እንድትሆኑ በአክብሮት እንጠይቃለን ማለት ነው። አንድ ነገር ዛሬ ለእህቶቻችን ማስተላለፍ የፈለግኩበት ምክንያት አለ። እንዲሁም እንግዲህ በሰው ሀገር ወይም በስደት ሲባል ሁላችንም የምናስበው ቀለል አድርገን ነው። በአሁኑ ሰዓት በጣም ብዙ እህቶቻችን በየጎዳናው በየአስፋልት ዳሩ ወድቀው በተለያዩ ሚዲያዎች እንግዲህ የእርዳታ ማሰባሰቢያ እንዲሁም አቅላቸውን እስከ መሳት የደረሱበትን ደረጃ መናገር እፈልጋለሁ። እንግዲህ ስደት ሲባል እንደምታዩት ነው። ከጠዋት ይነሳል፣ ቤት ይጸዳል። ቤት ከተጸዳ በኋላ ይህ ሁሉ በእኛ እጅ ነው የሚሰራው። እነሱ ተጣጥበው ለመብላት ብቻ ነው የሚነሱት የሚነሱትና ብዙ ጊዜ የምናስበው ስደትን እንዲሁ ዝም ብሎ ገንዘብ የሚመጣ እንዲሁ ዝም ብሎ ልብስ የሚላክ የተለያየ ነገሮች የሚደረግ የሚመስልና አለ ከሀገር ስንወጣ ብዙ የሚያጋጥሙን ነገሮች አሉ። የተለያዩ ችግሮች በጣም እስከ መደፈር ደረጃ የሚያደርሱ ችግሮች ይንጸባረቃሉና አላህ እንግዲህ ስደት መጥፎ ነው። ፈጣሪ ወይም አላህ ያደልለት ሲቀር በስተቀር ስደትን ያልቀመሰ ሰው በጣም ምንኛ መታደል ነው። እንደ እድል ሁሉ ሊቆጥሩ ይገባል። ፈጣሪውን ዝቅ ብሎ ማመስገን ይገባል። እንደዛውም ብሎ ደግሞ ስደት በጣም ለብዙ ሰዎች የህዳያ ስበብ፣ የብዙ ሰዎች የእውቀት ስበብ፣ የብዙ ሰዎች የመማሪያ እውቀትን የመሸመቻ ስበብ የሆነ ነው። ብዙዎቻችን የምናስበው ስደት ስንመጣ ገንዘብን ብቻ አስበን ሊሆን ይችላል ነው። እዛ አይደለም ገንዘብ ብቻ ሳይሆን ሀሳባችን እውቀትም አግኝተናል። በዲናችንና በየሃይማኖታችን የተለያዩ ሃይማኖት ልጆች በጣም ብዙ የእውቀት ባለቤቶች የሆኑበት የገንዘብ ባለቤቶች ተለውጠው ለሌሎችም የመለወጫ ሰበብ የሆኑበትም ነው። ስደት ሁለት አይነት ነው። ጥቅምም አለው ጉዳትም አለው። ጥቅሙ አሁን እንደነገርኳቸው የእንደዚህ አይነት ባልተቤት ያደርጋል። ጉዳቱ ደግሞ ይህን ነገር መቋቋም ሲያቅተን ከአቅማችን በላይ ሲሆን ራሳችንን የመሳት አይምሯችን ወደ ሌላ ነገር የመዞር ብዙ ችግሮችን ያስተናገዱ ህዝቦች አሉና ስደት እንዳሰብነው ሆኖ የማይገኝ ነገር ስለሆነ በተቻለ አቅም ራሳችንን የሆነ ቦታ ላለማግኘት መጽናናት፣ መጠንከር፣ ይህም ቀን ያልፋል፣ ነገ ሌላ ቀን ነው እያለን መጠንከር ይኖርብናል ብዬ አስባለሁ ማለት ነው። ብዙዎች እንግዲህ በሚዲያ ሳይኔ በተለይ ትናንት ያየሁት አንዲት እናት እናት ለልጆቿ ከምንም በላይ መሆን የምትችለውን ሁሉ ትሆናለች እና እናት የሆነ ነው ይህን የሚገባው። በነገራችን ላይ እናት ያልሆነ ሰው ይህን ስታወራው ላይ ገባዩ ይችላል። በሚያሳዝን መልኩ በመምጣቷ ኮንተራ ቤት ነው። ያው እንግዲህ ሀገር ቤት ብዙዎቻችን በተለይ የገጠር ኗሪዎች ምርመራ የሚባል ነገር የለም መውለጃ ቀን ብቻ ሲቀር ወደ ሕክምና የሚሄዱ ወይም ቤት ውስጥ የሚወልዱ ብዙ ናቸው። እና በሚያሳዝን መልኩ አሰሪዎቿ ወደ ሆስፒታል ነው ወስደው ቀጥታ የጣሯትና ያው በጣም በሚያሳዝን መልኩ ሼር ስላደረጉ ስላየው ነው። ለማንኛውም እንግዲህ የዛሬ ቆንጆ የሆነ የምሳ ዝግጅት አለ እኛ ቤት እና ይህን የመሰለ ቪዛ ፈጣየር በተለያዩ ዲዛይኖች እንግዲህ ስንሰራ አርፍደናል። በጣም ቆንጆ ነው አሰራሩ እንደሆነ ከፈለጋችሁ በቀጣይ ቪዲዮ ሙሉን አሰራሩን በጣም ሶፍት የሆነ እንደምታዩት ይሄ ፈጣየር በጣም ቆንጆ ሶፍት የሆነ ነገር ነው እና በቀጣይ ሙሉውን ያሰራር ሁኔታ ታያችኋል ማለት ነው። ለዛሬ እንግዲህ ያው ይጠቅማለን በተለይ እዛ ሁነን ስደት ምን እንደሆነ ሳናቅ ተነስተን ለመጣነ አንዳንድ ነገሮችን መናገር ስለፈለኩ ነው እና ብዙ እህቶቻችን በጎዳና ላይ ያየናቸው ያለ ነው። ይህ ስራ መቋቋም ሲያቀታቸው ቀጥታ አይምሯቸው ያልሆነ ቦታ እየተገኘ ስለሆነ እስኪ ቢማሩበት። እዛ ሲነሱ ይህ ስራ ይገጥመናል ብለው አስበው ነበር? ይብን እኮ ለወንድሟ አንድ ብርጭቆ ውሃ ቀድታማ ታቀብሉላ። እዚህ ስትመጣ በተለይ አሁኖቹ በጣም ሞናኒዛ ነገር ናቸው። ያው ሁሉም ነገር በጊዜው ነው የሚያምረው። ሁሉም ነገር በሀገር ነው የሚያምረው እና እንደ ቤቴ ነው እንደ እናቴ ቤት ነው እንደ ሀገሬ ነው የምታስቡ እህቶች ተጠነቀቁ። ልትጠነቀቁ ይገባል ብዬ አስባለሁኝ። እንግዲህ ዛሬ በጣም ቆንጆ የሆነ እንደምታዩት ጣፋጭም ሰርተናል፣ ፒዛም ሰርተናል፣ ፈጣይም ሰርተናል። ይህ ሁሉ እንግዲህ በሁለት ሰዓት በአንድ ሰዓት ውስጥ የሚሰሩ ነገሮች ናቸው። ይህን ሁሉ ደግሞ ሰርቼ አልኖርም ብላችሁ ብዙዎቻችሁ ራሳችሁን ያልሆነ ቦታ ታሰሮቻችሁ በመጥፋት የተለያየ ምክንያት የመደፈር ሌላ ችግሮችን የማምጣት ብቻ በጣም ዘርፈ ብዙ ችግሮች እየተንጸባረቁ ይጎናል። ና ዛሬ ላይ ጠንክረን በወጣትነት እድሜ ጠንክሮ የሰራው በእርጅና ዘመን ያገለግላል ይባላል። ና ዛሬ ላይ ጥርሳችንን ነክሰን ያልሰራ ነውን ነገ ላይ እኛን የሚያኖርና ነገ ላይ የኛ ተስፋ የሚባል አይኖርም። ና ጠንከር ብለን ማንም ሰው ድልቶት አይደለም። በሰው ሀገር አሜሪካም በለው አውሮፓም በለው ከአቅም በላይ የሆነ ነገር እየሰራ እየኖረ ነው። ማንኛውም በረባ ዓለም ያሉ ቢሆን ዴልቶት አይደለም። ሰው የሚኖረውና ጥርሳችንን ከሰርቀን ዘራፍ ብለናል። ነግም ሌላ ቀን ነው፣ ኢንሻ አላህ ይህም ጊዜ ያልፋል ብለን ራሳችንን ጥሩ ቦታ ለማኖር ካሁኑ ጠንክረን መስራት ይኖርብናል። እንግዲህ አቀራረብ አሰራሬን ከወዲዳችሁት በላይክ እንዲሁም ሰብስክራይብ ያደረጋችሁ አብራችሁ እንድትሆኑ የስደት እህቶቼ በተለይ አላህ ከእናንተ ጋር ይሁን። አላህ የተሻለ ቦታ ያስቀምጠን። አላህ የእርፈት እንጀራ ይስጠን ማለት እወዳለሁኝ። ሀገራችን ኢትዮጵያን አላህ ሰላም ያርግልን። በተመሳሳይ ፕሮግራም እንገናኛለን። እወዳችኋለሁኝ። ለዛሬ የነበረኝ ነው።